የኢትዮጵያ ትልቁ የምጣኔ ሀብት እንቅስቃሴ ድርሻን የያዘ የዜጎች የስራ መሰረት በመሆን የቀዳሚነት ቦታንም የጨበጠ ነው። የግብርናው ክፍለ ኢኮኖሚ ግን ደግሞ ዘመናትን በተሻገረ በበሬ ጫንቃ የተሳባ አሰራርን እየተከተለ ለሀገር መስጠት የነበረበትን የመስኩ ጸጋ ሳይሰጥ ቆይቷል። ዛሬ ግን ዘርፉ ያለውን የተትረፈረፈ ምቅ በረከት በውጤት መግለጥ እንዲችል በዘመናዊ የአስተራረስ መንገድ የተቃኘ ተግባር ተፈጥሯል። ይህ ደግሞ ለዘመናት በእርሻ ስራ እያለፉ ከችግራቸው መላቀቅ ላልቻሉ አርሶ አደሮች በህይወታቸው ለውጣ አምጥቷል በትራክተር ማረሱ ጥሩ ነው ስራ ያፈጥናል ይኸው እንደምታዩ ሪጅ በትራክተር ነው የምናወጣው በጣም ጥሩ ውጤት አለ መላወጥ ብዙ ተለውጠዋል የእኔ ቢጤዎች እንደው ምንም የሌላቸው ሳር ቤት የነበሩት ወደ ቆርቆሮ ተለውጠዋል በልቶ የሚያድሩት የሌላቸው አሁን ባንክ ቤት ቆጠባ ጀምረዋል ከበሬም ወደ ትራክተር ቆጥባ ሂደዋል። ብዙ ነገር ለውጣለን። የምግብ ሉዓላዊነትን ለማረጋገጥ ሲታሰብ የግብርናውን መስክ ማዘመን ቀዳሚው ተግባር ነው። የኦሮሚያ ክልልም የአርሶ አደሩን የዘመነ ግብርና የተከተለ ምርታማነትን የማረጋገጥ ተስፋ ሰጭ ጅማሮውን ሊያጎለበት የሰጠው ትኩረት የጎላ ነው። አርሶ አደሮቻችን በትራክተር መሬታቸውን ቢያርሱ፣ በኮምባይነር ሃርቨስተር ምርታቸውን ቢሰበስቡ፣ በሮ ፕላንተር ቢዘሩ ትክክለኛውን የግብርና ኤክስቴንሽኑን ተከትሎ ከሰሩ ለውጥ ይመጣል ተብሎ ይገመታል ማለት ነው። ከስድስትና ሰባት ዓመታት በፊት በግብርና ትራንስፎርሜሽን ኤጀንሲ የኩታገጠም እርሻ ሲጀመር ከ300 ሄክታር መሬት እየተሻገር አልነበረም። ይህንን እንደ መነሻ እርሾ በመጠቀም መንግሥት ትልቅ ትኩረት በመስጠቱ አሁን ላይ ክረምት ከሚታረሰው 20.5 ሚሊዮን ሄክታር መሬት ውስጥ ከግማሽ በላይ የሚሆነው በኩታገጠም መታረስ ላይ ደርሷል። 11.8 ሚሊዮን ሄክታር ክረምት ከሚታረሰው መሬት በኩታ ገጠም ይታረሳል። በዚህ ውስጥ ከ15 ሚሊዮን በላይ አርሶ አደሮች ተደራጅተዋል። የግብርና ትራንስፎርሜሽን ኢንስቲትዩት እንዳጠናው በኩታ ገጠም የተደራጁ አርሶ አደሮች ምርታማነት በ29 ከመቶ ጨምሯል። ይህንን የኩታ ገጥም አስተራረስ በሜካናይዝድ መንገድ መደገፍ ደግሞ ሌላኛው የዘርፉ ትኩረት ነው። እናም መንግስት በ2012 ዓ ም የእርሻ ሜካናይዜሽን ከቀረጥ ነጻ እንዲገቡ የፈቀደበትን የዘርፉ አራማጅ ውሳኔ ተገበረ። ይህ መሆኑ ደግሞ የዘርፉን አቅም በብዙ ጥፍ ያሳደገ የተግባር ውጤት እንዲመጣም አስችሏል። ከ500 በላይ የሆኑ የሜካናይዜሽንና የመስኖ እቃዎች ከቀረጥ ነጻ እንዲገቡ የተደረገው እርምጃ ኔ ግብርናውን ለማዘመን የመጀመሪያው ትልቁ ፖሊሲ ሜር አይነቶች ነው። ትራክተር፣ ኮምባይነር፣ ፓምፕ ምናምን ብል አንዳንዱን ገና አርሶ አደሩ ማስታወቅ አለብን። ግን ፍሬምወርኩ ይሄንን አድርገ ምን እናድርግ ነው አፎርድ ብለን እናድርግ። በተናጠል እንኳን ብናይ ትራክተር እንኳን ከዛ ውስጥ ነጥለን ብናየው የዛሬ አምስት ዓመት ወይ በትራክተር ነበር። ዛሬ ላይ ግን በ3 እጥፍ አድጎ ወደ 22500 አካባቢ አድጓል። ኮምባይነርም በዛው ልክ በ3 እጥፍ ያደገበት ሁኔታ ነው ያለው። ግብርናው የሀገርን አቅም በብዙ እንዲያበረታ በተደጋግሞች ከማረስም አልፎ ጦም ያድሩ የነበሩ ለመሬቶችንም ወደ ምርት ማስገባት አንዱ ተግባር ነው። እናም ጫካን መንጥረው ሜካናይዜሽንን አስፋፍተው በዘርፉ የተሰማሩት መካከል የሆኑት ግለሰብም የሚሉት ለምግብ ሉዓላዊነት መረጋገጥ መሰል ተግባራት የመዳረሻው ጅማሮ ናቸው። ይሄ እንደዚህ አይነት እርሻ ሰፋፊ ለሀገራችን ያስፈልገናል። ለምን? ምግብ ራስ መቻል ማለት ከዚህ ነው የሚጀምረው። አሁን ይሄ የዛሬ ዓመት መጥተህ ብትሆን የዛሬ ሁለት ዓመት መቴ ብትሆን አንድ ሜትር ሁለት ሜትር መንቀሳቀስ አትችልም። እሾካማ ቦታ ዘንዶ የነበረበት ሰው ረግጧማ፣ አቅ አካባቢ ምርት አይደለም ሰውም ረግጦ አያውቅም። ባለፉት ዓመታት ውስጥ በጉልህ ውጤት ከተገለጹት ዘርፎች መካከል ግብርናው ቀዳሚ ነው። ግን ደግሞ እየተመዘገበ የመጣውን ትልቅ የግብርና ውጤት በሚፈለገው ውጤት ለማድረስ ብክነትን መቀነስ የሚያስችሉ ቀሪ ስራዎችን መከወን የግድ ይላል። ከእርሻ እስከ ጉርሻ ድረስ ሲሄዱ ብክነት ለመቀነስ ምርት የመያዝ አቅማችን፣ የማጓጓዝ አቅማችን እየጨመረ ከሄደ አይ ቲንክ ቀሪ የምግብ ሉዓላዊነት ስራዎች እዚህ አካባቢ ላይ የሚሰሩ ነገሮች ናቸው የሚሆኑት። መንግስት ባለፉት ዓመታት በሰራው የዘርፉ በውጤት የተገለጠ ስራ በ201011 ከነበረበት 310 ሚሊዮን ጠቅላላ የሰብል ምርት በተያዙ ዓመት ያለፉት ዘጠኝ ወራት ብቻ ከ12 ቢሊዮን ኩንታል በላይ ማድረስ ችሏል። ይህንን የመሰለው ተግባር ደግሞ የምግብ ሉዓላዊነትን ለማረጋገጥ አስቻይ ተግባራት ለመከናወናቸው ተጨባጭ ማሳያ ነው።